መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አራት የይሁዳ ልጆች ፋሬስ፣ ኤስሮም፣ ከርሚ፣ ሆር፣ ሶባል ናቸው። የሶባልም ልጅ ራያ የኤትን ወለደ። የኤትም አሁማይንና ላሃድን ወለደ። እነዚህ የጾራውያን ወገኖች ናቸው። እነዚህም የኢጣም አባት ልጆች ናቸው፦ ኢዝራኤል፣ ይሽማ፣ ይድባሽ እህታቸውም አጽሌልፎኑ የጌዶርም አባት ፋኑኤል የሁሻም አባት ኤፅር እነዚህ የቤተልሔም አባት የኤፍራታ የበኩሩ የሆር ልጆች ናቸው። ለቴቁሄም አባት ለአሽሁር ሄላና ነዕራ የተባሉ ሁለት ሚስቶች ነበሩት። ነዕራም አሁዛምን፣ ኦፌርን፣ ቴምኒን፣ አሂሽታሪን ወለደችለት። እነዚህ የነዕራ ልጆች ናቸው። የሄላም ልጆች ዴሬት፣ ይጽሐር፣ ኤትናን ናቸው። ቆዝ አኑብን ጾቤባን የሐሩምንም ልጅ የአርሄልን ወገኖች ወለደ። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሹሃም ወንድም ክሉብ የኤሽቶንን አባት ምሂርን ወለደ። ኤሽቶንም ቤትራፋንንና ፋሴሃን የኤርናሐሽንም አባት ተሂናን ወለደ። እነዚህ የሬካ ሰዎች ናቸው። የቄኔዝም ልጆች ጎቶንያልና ሰራያ ነበሩ። የጎቶንያልም ልጅ ሀታት ነበረ። መኦኔታይ አውፍራን ወለደ። ሰራያም የጌሃራሽምን አባት ኢዮአብን ወለደ። እነርሱም ጠራቢዎች ነበሩ። የዮፊንም ልጅ የካሌብ ልጅ ኢሩ፣ ኤላ፣ ነአም ነበሩ። የኤላም ልጅ ቄኔዝ ነበረ። የኢሃሌል ልጅ ዚፍ፣ ዚፋ፣ ቲርያ፣ አሳራኤል ነበሩ። የዕዝራም ልጆች ዮቴር፣ ሜሬድ፣ ኤፌር፣ ያሎን ነበሩ። ዮቶርም ማርያምን፣ ሸማይን፣ የኢሽትማአን አባት ይሽባን ወለደ። አይሁዳዊቱም ሚስቱ የጌዶርን አባት የሬድን የሶክን አባት ሄቤርን፣ የዛኗዋን አባት ይቁትኤልን ወለደች። እነዚህም ሜሬድ ያገባት የፈርዖን ልጅ የቢትያ ልጆች ናቸው። የሆዲያ ሚስት የነሃ ምህት ልጆች የገርሚው የቂላ አባትና ማዕካታዊው ኤሽትሞአ ነበሩ። የሺሞንም ልጆች አምኖን፣ ሪና፣ ቤንሃናን፣ ቲሎን ነበሩ። የኢሽኤም ልጆች ዞሄትና ቤንዞሄት ነበሩ። የይሁዳም ልጅ የሴሎም ልጆች የሌካ አባት ኤር፣ የመሪሳ አባት ለዓዳ ካሽ በያ ቤት የሚሆኑ ጥሩ በፍታ የሚሰሩ ወገኖች ዮቂም፣ የኮዜባ ሰዎች ኢዮአስ፣ ሞዓብን የገዛ ሳራፍ ያሹቤሊሄም ነበሩ። ይህ ዝና ከቀድሞ ጀምሮ ነበረ። እነዚህ በነጣይምና በጋዴራ የሚቀመጡ ሸክላ ሠራተኞች ነበሩ። በዚያ በንጉሡ ዘንድ ስለ ሥራው ይቀመጡ ነበር። የስምዖንም ልጆች ነሙኤል፣ ያሚን፣ ያሪን፣ ዛራ፣ ሳኡል፤ ልጁ ሰሎም፣ ልጁ መብሳም፣ ልጁ ማስማዕ። የማስማዕም ልጆች ልጁ ሃሙኤል፣ ልጁ ዘኩር፣ ልጁ ሰሜኢ። ለሰሜኢም ዐሥራ ስድስት ወንዶችና ስድስት ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም፤ ወገናቸውም ሁሉ እንደ ይሁዳ ልጆች አልተባዙም። በቤርሳቤህም በሞላዳ በሐጻር ሹአል፣ በቢልሃ በኤፄም በቶላድ በቤቱኤል በሄርማ በፂግላግ በቤት ማርካቦት በሐጻር ሱሲም በቤት ቤሪ በሻዕራይም ይቀመጡ ነበር። እስከ ዳዊት መንግስት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣን፣ አይን፣ ሬሞን፣ ቶኬን፣ አሻን፣ አምስቱ ከተሞች እስከ በዓልም ድረስ በእነዚህ ከተሞች ዙሪያ የነበሩ መንደሮቻቸው ሁሉ ነበሩ። መቀመጫቸውና የትውልዳቸው መዝገቦች እነዚህ ናቸው። ምሾባብ፣ የምሌክ፣ የአሜሳያስ ልጅ ዮስያ፣ ኢዮኤል የዮሽቢያ ልጅ የሰራያ ልጅ የአሲኤል ልጅ ኢዩ፣ ኤልኦይናይ፣ ያዕቆባ፣ የሾሃያ፣ አሳያ፣ አዲኤል፣ ዩስሚኤል፣ በናያስ፣ የሺፊ ልጅ ዚዛ የአሎን ልጅ የኢድያ ልጅ የሽምሪ ልጅ የሸማያ ልጅ እነዚህ በስማቸው የተጠሩ በወገኖቻቸው ላይ አለቆች ነበሩ። የአባቶቻቸውን ቤቶች በዝተው ነበር። ለመንጎቻቸው መሰማሪያ ይሹ ዘንድ ወደ ጌዶር መግቢያ እስከ ሸለቆ ምስራቅ ድረስ ሄዱ። የለመለመችም እጅግ የሚያማረች መሰማሪያ አገኙ። ምድሪቱም ሰፊና ጸጥተኛ፣ ሰላም ያላትም ነበረች። በቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። እነዚህም በስማቸው የተጻፉ በይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውንና በዚያ የተገኙትን ምዑናውያንን መቱ፣ እስከ ዛሬም ድረስ ፈጽመው አጠፏቸው። በዚያም ለመንጎቻቸው መሰማሪያ ነበርና በስፍራቸው ተቀመጡ። የስምዖንም ልጆች አምስት መቶ ሰዎች ወደ ሴይር ተራራ ሄዱ። አለቆቻቸውም የኤሽኢ ልጆች ፈላጥያ፣ ነአርያ፣ ረፋያ፣ ኡዙኤል ነበሩ።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 ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእርሱ ሆነ፣ ብኩርናው ግን ለዮሴፍ ነበረ። የእስራኤል በኩር የሮቤል ልጆች ሄኖህ፣ ፈሉሶ፣ አስሮን፣ ከርሚ ነበሩ። የኢዩኤል ልጆች ልጁ ሸማያ፣ ልጁ ጎግ፣ ልጁ ሰምኤ፣ ልጁ ሚካ፣ ልጁ ራያ፣ ልጁ ብኤል፣ የአሶር ንጉሥ ቴልጌል ቴልፌልሶር የማረከው ልጁ ብኤራ፣ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገኖቻቸው የትውልዶቻቸው መዝገብ በተቆጠረ ጊዜ አንደኛው ኢዩኤል ዘካርያስ እስከ ናባውና እስከ በአልሜዮን ድረስ በአሮኤር የተቀመጠው የኢዩኤል ልጅ የሽማ ልጅ የኦዛዝ ልጅ ቤላ በገላአድ ምድር እንስሶቻቸው በዝተው ነበርና በምስራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን ከአጋራውያን ጋር ተዋጉ፣ እነርሱም በእጃቸው ተመተው ወደቁ። በገላድ ምስራቅ በኩል ባለው አገር ሁሉ በድንኳኖቻቸው ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛያቸው ተቀመጡ። አንደኛው ዩኤል፣ ሁለተኛው ሳፋም፣ ያናይ፣ ሳፋጥ በባሳን ተቀመጡ። የአባቶቻቸውን ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኤ፣ ኦቤድ ሰባት ነበሩ። እነዚህም የቡዝ ልጅ የዮዳይ ልጅ የኢዮሳይ ልጅ የሚካኤል ልጅ የገለአድ ልጅ የኢዳይ ልጅ የኡሪ ልጅ የአቢካኤል ልጆች ነበሩ። የአባቶቻቸውን ቤቶች አለቃ የጉኒ ልጅ የአብድኤል ልጅ ወንድም ነበረ። በገላአድም ምድር በባሳን በመንደሮቹም በሳሮንም መሰመሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመንና በእስራኤል ንጉሥ በኢዮርባም ዘመን ተቆጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኑዓን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44760 ነበሩ። ከአጋራውያንና ከኤጡር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኋልና በእርሱ ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከእነርሱ ጋር የነበሩትም ሁሉ በእጃቸው ተሰጡ። ከከብቶቻቸውም አምሳ ሺህ ግመሎች፣ ሁለት መቶ አምሳ ሺህም በጎች፣ ሁለት ሺህም አህዮች፣ ከሰዎችም መቶ ሺህ ማረኩ። ሰልፉ ከእግዚአብሔር ዘንድ ነበረና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴ የነገድ እኩሌታ ልጆች በምድሪቱ ተቀመጡ። ከባሳንም ጀምሮ እስከ በዓል አርሞኒየም እና እስከ ሳኔር እስከ አርሞኒየም ተራራ ድረስ በዙ። የአባቶቻቸውን ቤቶች አለቆች እነዚህ ነበሩ። ኤፌር፣ ይሽኢ፣ ኤሊኤል፣ አዝርኤል፣ ኤርምያ፣ ሆዳይዋ፣ እየድኤል እነርሱ ጽኗን ሃያላን የታወቁ ሰዎች የአባቶቻቸውን ቤቶች አለቆች ነበሩ። የአባቶቻቸውንም አምላክ በደሉ፣ እግዚአብሔርም ከፊታቸው ባጠፋቸው በምድሩ ሐሳብ አማልክት አመነዘሩ። የእስራኤልም አምላክ የአሶርን ንጉሥ የፎሃን መንፈስ፣ የአሶርም ንጉሥ የቴልጌልቴልፌሶርን መንፈስ አስነሳ፣ የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ ፈለሰ እስከ ዛሬም ወዳሉበት ወደ አላሄና ወደ ኦቦር ወደ ሐራና ወደ ጎዛን ወንዝ አመጣቸው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ስድስት የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል የእንበረምም ልጆች አሮን፣ ሙሴ፣ ማርያም። የአሮን ልጆች ናዳብ፣ አብዮድ፣ አልዓዛር፣ ኢታምር። አልዓዛር ፊንሃስን ወለደ፣ ፊንሃስ አቢሱን ወለደ፣ አቢሱም ቡቂን ወለደ፣ ቡቂም ኦዚን ወለደ፣ ኦዚም ዘርአያን ወለደ፣ ዘርአያም መራዮትን ወለደ፣ መራዮት አማርያን ወለደ፣ አማርያም አኪጦብን ወለደ፣ አኪጦብም ሳዶቅን ወለደ፣ ሳዶቅም አኪማስን ወለደ። አኪማአስም አዛርያስን ወለደ። አዛርያስም ዮሐናንን ወለደ። ዮሐናንም አዛርያስን ወለደ፤ እርሱም ሰሎሞን በኢየሩሳሌም በሠራው ቤት ካህን ነበረ። አዛርያስም አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም ሰሎሞን ወለደ። ሰሎምም ኬልቅያስን ወለደ። ኬልቅያስም አዛርያስን ወለደ። አዛርያስም ሰራያን ወለደ። ሰራያም ኢዮሴዴቅን ወለደ። እግዚአብሔርም ይሁዳንና ኢየሩሳሌምን በናቡከደነፆር እጅ ባስማረከ ጊዜ ኢዮሴዴቅ ተማርኮ ሄደ። የሌዊ ልጆች ጌድሶን፣ ቀአት፣ ሜራሪ። የጌድሶንም ልጆች ስም ይህ ነው፦ ሎቤኒ፣ ሰሜኢ። የቀአትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል ነበሩ። የሜራሪ ልጆች መሆሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። ከጌድሶን ልጅ ሎቤኒ ልጁ ኢኤት ልጁ ዛማት ልጁ ዮአክ ልጁ አዶ ልጁ ዛራ ልጁ ያትራይ። የቃት ልጆች ልጁ አሚናዳብ ልጁ ቆሬ ልጁ አሴር ልጁ ህልቃና ልጁ አቢሳፍ ልጁ አሴር ልጁ ኢኢት ልጁ ኡርኤል ልጁ ኦዚያ ልጁ ሳውል። የህልቃናም ልጆች አማሲ አኪሞት። የህልቃናም ልጆች ልጁ ሱፊ ልጁ ናሃት ልጁ ኤልያብ ልጁ ይሮሃም ልጁ ህልቃና የሳሙኤልም ልጆች በኩሩ ዩኤል፣ ሁለተኛውም አብያ። የሜራሪ ልጆች ሞሆሊ፣ ልጁ ሎቤኒ፣ ልጁ ሰሜኢ፣ ልጁ ዖዛ፣ ልጁ ሳምዓ፣ ልጁ ሃግያ፣ ልጁ አሳያ። ዳዊትም ታቦቱ አርፎ ከተቀመጠ በኋላ በእግዚአብሔር ቤት ያቆማቸው የመዘምራን አለቆች እነዚህ ናቸው። ሰሎሞንም የእግዚአብሔርን ቤት በኢየሩሳሌም እስኪሠራ ድረስ በመገናኛ ድንኳን ማደሪያ ፊት እያዜሙ ያገለግሉ ነበር በየተራቸው ያገለግሉ ነበር። አገልጋዮቹና ልጆቹ እነዚህ ናቸው። ከቀዓት ልጆች ዘማሪው ኤማን ነበረ። እርሱም የኢዩኤል ልጅ የሳሙኤል ልጅ የህልቃና ልጅ የይሮሃም ልጅ የኤልኤል ልጅ የቶዋ ልጅ የሱፍ ልጅ የህልቃና ልጅ የመሃት ልጅ የአማሲ ልጅ የህልቃና ልጅ የኢዩኤል ልጅ የአሳርያ ልጅ የሶፎንያስ ልጅ የታሃት ልጅ የአሴር ልጅ የአብያሳፍ ልጅ የቆሬ ልጅ የይስዓር ልጅ የቀዓት ልጅ የሌዊ ልጅ የእስራኤል ልጅ ነው። በቀኙም የቆመ ወንድሙ አሳፍ ነበረ። አሳፍም የበራኪያ ልጅ የሳማአ ልጅ የሚካኤል ልጅ የበዓሴያ ልጅ የመልኪያ ልጅ የኤትኒ ልጅ የዛራ ልጅ የአዲያ ልጅ የኤታን ልጅ የዛማት ልጅ የሰሜኤ ልጅ የኢኤት ልጅ የጌድሶን ልጅ የሌዊ ልጅ ነው። በግራቸውንም በኩል ወንድሞቻቸው የሜራሪ ልጆች ነበሩ። ኤታን የቂሳ ልጅ የአብዲ ልጅ የማሎክ ልጅ የሐሽበያ ልጅ የአሜስያስ ልጅ የኬልቅያስ ልጅ የአማሲ ልጅ የባኒ ልጅ የሴሜር ልጅ የሞሆሊ ልጅ የሙሲ ልጅ የሜራሪ ልጅ የሌዊ ልጅ። ወንድሞቻቸውም ሌዋውያን ለእግዚአብሔር ቤት ማደሪያ አገልግሎት ሁሉ ተሰጡ። አሮንና ልጆቹ ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳን ሥራ ሁሉ ስለ እስራኤልም ያስተሰርይ ዘንድ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ ይሰዉ ነበር፣ በዕጣኑም መሠዊያ ላይ ያጥኑ ነበር። የአሮንም ልጆች እነዚህ ናቸው፦ ልጁ አልአዛር፣ ልጁ ፊንሃስ፣ ልጁ አቢሱ፣ ልጁ ቡቂ፣ ልጁ ኦዚ፣ ልጁ ዘራአያ፣ ልጁ መራዮት፣ ልጁ አማርያ፣ ልጁ አኪጦብ፣ ልጁ ሳዶቅ፣ ልጁ አኪማዓስ ማደሪያዎቻቸውን በየሰፈራቸው በየዳርቻዎቻቸው እነዚህ ናቸው። ለአሮን ልጆች ለቀዓት ወገኖች አንደኛው ዕጣ ነበረ ለእነርሱ በይሁዳ አገር ያለችውን ኬብሮንን በእርሷም ዙሪያ የነበረውን መሰማሪያ ሰጡ። የከተማይቱን እርሻ ግን መንደሮቿንም ለዮፎኒ ልጅ ለካሌብ ሰጡ። ለአሮንም ልጆች የመማፀኛውን ከተሞች ኬብሮንን፣ ልብናንና መሰማሪያዋን ደግሞ የቲርን ኤሽትሞአንና መሰማሪያውን ሆሎንንና መሰማሪያዋን ዳቤርንና መሰማሪያዋን አሳንንና መሰማሪያዋን ቤትሳሚስንና መሰማሪዋን ከብንያምም ነገድ ጌባንና መሰማሪዋን ጋሌማትንና መሰማሪያዋን አናቶትንና መሰማሪያዋን ሰጡ። ከተሞቻቸው ሁሉ በየወገናቸው አስራ ሶስት ነበሩ። ለቀሩትም ለቃት ልጆች ከነገዱ ወገን ከምናሴ ነገድ እኩሌታ አስር ከተሞች በዕጣ ተሰጡ። ለጌድሶንም ልጆች በየወገናቸው ከኢሳኮር ነገድ ከአሴርም ነገድ ከንፍታሌምም ነገድ በባሳንም ካለው ከምናሴ ነገድ አስራ ሶስት ከተሞች ተሰጡ። ለሜራሪ ልጆች በየወገናቸው ከሮቤል ነገድ ከጋድም ነገድ ከዛብሎንም ነገድ አስራ ሁለት ከተሞች በዕጣ ተሰጡ። የእስራኤልም ልጆች ለሌዋውያን ከተሞችን ከመሰማሪዎቻቸው ጋር ሰጡ። ከይሁዳም ልጆች ነገድ ከስምዖንም ልጆች ነገድ ከብንያምም ልጆች ነገድ እነዚህን በስማቸው የተጠሩትን ከተሞች በዕጣ ሰጡ። ከቀዓትም ልጆች ወገኖች ለአንዳንዶቹ ከኤፍሬም ነገድ ከተሞች ድርሻ ነበራቸው። በተራራማው በኤፍሬም አገር ያሉትን የመማፀኛውን ከተሞች ሴኬምንና መሰመሪያን፣ ደግሞም ጌዝርንና መሰመሪያን፣ ዮቅማአምንና መሰመሪዋን፣ ቤትሆርንንና መሰማሪዋን፣ ኤሎንንና መሰማሪያን፣ ጋትሪሞንንና መሰማሪዋን ሰጧቸው። ከምናሴም ነገድ እኩሌታ አኔርንና መሰመሪያዋን ቢልአምንና መሰመሪያዋን ከቀዓት ልጆች ወገን ለቀሩት ሰጡ። ለጌድሶን ልጆች ከምናሴ ነገድ እኩሌታ ወገን በባሳን ያለችው ጎላንና መሰመሪያዋ፣ አስታሮትና መሰመሪያዋ፣ ከይሳኮርም ነገድ ቃዴስና መሰመሪያዋ፣ ዳብራትና መሰመሪያዋ፣ ራሞትና መሰመሪያዋ፣ አኔምና መሰመሪያዋ፣ ካሴርም ነገድ ማዓሳልና መሰመሪያዋ፣ አብዶንና መሰመሪያዋ ሁቆቅና መሰማሪያዋ ረአብና መሰማሪያዋ ከንፍታሌምም ነገድ በገሊላ ያለችው ቃዴስና መሰማሪዋ ሃሞንና መሰማሪዋ ቂሪያትያም እና መሰማሪያዋ ተሰጡ። ከሌዋውያን ለቀሩት ለሜራሪ ልጆች ከዛብሎን ነገድ ሬሞን እና መሰማሪዋ ታቦር እና መሰማሪያዋ ከሮቤልም ነገድ በኢያሪኮ አንጻር በዮርዳኖስ ማዶ በምስራቅ በኩል በምድረ በዳ ያለችው ቦሶርና መሰማሪያዋ ያሳና መሰማሪያዋ ቅደሞትና መሰማሪዋ ሜፍአትና መሰመሪዋ ከጋድም ነገድ በገላአድ ያለችው ሬማትና መሰመሪዋ መሃናይምና መሰማሪዋ ሐሴቦንና መሰመሪዋ ኢያዜርና መሰማሪዋ ተሰጡ።